የጤና ሚኒስቴር የመድኃኒት አቅርቦት ና የጤና አገልግሎት ተደራሽነትን ለማሳለጥ ጤንነት የተሰኘ የሞባይል መተግበሪያ ይፋ አደረገ። ፕሬዚዳንት ታዬ አጽቀሥላሴ በመተግበሪያው ምረቃ ላይ ተገኝተው ባስተላለፉት መልእክት እንዳሉት የጤና አገልግሎት ተደራሽነትን ለማሳደግ በትኩረት እየተሰራ ነው። መንግስት በሽታን ከመከላከል ባሻገር አክሞ በማዳን ስራ ላይ በትኩረት እየሰራ እንደሆነ ና ውጤቱም እየተመዘገበ እንደሚገኝ አብራርተዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ይፋ የተደረገው መተግበሪያ ከፍተኛ ጥራትም እንዳለው አንስተው ታካሚ ተኮር እንደሆነም አመላክተዋል። ኢትዮጵያ በተባበሩት መንግስታት የቱሪዝም ድርጅት 26ኛ ጠቅላላ ጉባኤ ላይ ተሳተፈች። ከጥቅምት 28 እስከ ህዳር 2 ቀን 2018 ዓ ም በሪያድ እየተካሄደ በሚገኘው ጉባኤ ከ160 አባል ሀገራት የተውጣጡ ሚኒስትሮች፣ ከፍተኛ ባለስልጣናት ና ሌሎች ታድመዋል። መድረኩ አርቲፊሻል ኢንተሊጀንስ ና ዲጂታል ትራንስፎርሜሽን ዘላቂና ሁሉን አቀፍ እድገት ማፋጠን በሚችሉበት ሁኔታ ላይ ለመምከር ነው። ኦቪድ ሪል ስቴት በገርጂ የፌዴራል ቤቶች ኮርፖሬሽን በአራት ኪሎ ጥይት ቤት በጎልፍ ክለብ በኢትዮ ኩባ ና ገላንጉራ አምስት የግንባታ ሳይቶች የሚገ ኙ ቤቶችን በቅናሽ ዋጋ ለሽያጭ አቅርቧል። የድርጅቱ የማርኬቲንግ ማናጀር መቅደስ ቀደመ እንዳሉት በርካታ ፕሮጀክቶችን ገንብቶ ለአገልግሎት ክፍት በማድረግ የሚታወቀው ኦቪድ ሪል ስቴት ከህዳር 22 እስከ ታህሳስ 6 ቀን 2018 ዓ ምህረት የሚቆይ ታላቅ የዋጋ ቅናሽ አድርጓል። ቤቶቹ ግንባታቸው ሙሉ በሙሉ ተጠናቀው የቤት ዕቃ የተሟላላቸውና በከፊል ግንባታዎች የተጠናቀቁ መሆናቸውን እወቁ ብለዋል።